ታላቁ አስቸጋሪ ጉዞ። ማዕበሉ አንዴ ከተነሳ የሚቆየው ለስድስት ሰዓት ያህል ነበር። እስኪነሳ ድረስ ደግሞ አንድ ሰዓት ተኩል መጠበቅ ሊኖርብን ነው። ይህም ማለት እንቅልፍ ከወሰደኝ የሰባት ሰዓት የመኝታ ጊዜ ነበረኝ። አሁን ካልተኛው በባህር ላይ ምንጊዜ ተኛለሁ? በበርሜሉና በአግዳሚው መቀመጫ መካከል እንደ ድንኳን አድርጎ ማቹሬ አንድ ብርድ ልብስ ዘረጋልኝና በግሩም ሁኔታ ተከልዬ ለጥ አልኩ። ሕልም የለም፣ ዝናም ወይም የኔ አለመመቻቸት ምንም አረበሸኝም። ማቹሬ ቀስቅሶ እንዲህ እስከሚለኝ ድረስ ተኛው። ጊዜው የተቃረበ ይመስለኛል ፓፒ፣ ማዕበሉ መመለስ ከጀመረ ረጅም ጊዜ ነው። ጀልባዋ በወንዙ ቁልቁል አፈተለከች። የማዕበሉ እንቅስቃሴ ጣቶቼን ይሰማኛል። የሚንቀሳቀሰው በጣም ፈጥኖ ነበር። ዝናሟ አቆመ። ከወንዙ ፊት ለፊት በሦስት መቶ ጫማ ላይ የሚንሳፈፉትን የሳር ግብስብሶች፣ ዛፎችና የማይለዩ ጥቁር ቅርጾች የሩብ ጨረቃ ብርሃን ግልጽ አድርጋ አሳየችኝ። በወንዙና በባሕሩ መካከል ያለውን ክልል ለመለየት ሞከርኩ። እኛ በነበርንበት አካባቢ ነፋስ የለም በወንዙ መካከል ይኖር ይሆን? ጠንካራ ይሆን? የወንዙን መጨረሻና የባሕሩን መጀመሪያ መለየት የምችለው ወደ ሰማይ በመመልከት ብቻ ነበር። ካሰብነው በላይ በጣም ርቀን ቁልቁል መተን ስለነበር እንደሚመስለኝ ቢበዛ የምንርቀው ከወንዙ አፍ ከስድስት ማይል በላይ አይሆንም። አንዳንድ ሙሉ ጉንጭ እረም ከለበስን ምሰሶ ወዴት መቆም እንዳለበት ለማረጋገጥ የጀልባዋን ዙሪያ ቃኘው አነሳ ነውና በአግዳሚው ወንበር ከሚገኘው ቋቱ ውስጥ አስገብተን ገጠም ነው። የነፋስ ሸራውን ሰቀልኩ፣ ግን ከተራዳው ላይ እንደ ተጠቀለለ ተውኩት። ባለ ሦስት ማዕዘን የአቅጣጫ ማስተካከያውን ሸራም በምንፈልግበት ወቅት እንዲወጥራቸው ለማቹሬ አዘጋጅቼለት ነበር። የነፋስ ሽራውን ለመዘርጋት ማድረግ ያለብኝ ከምሰሶ ጋር የተጠቀለለበትን ገመድ መተርተር ብቻ ነበር። ይህንንም ከተቀመጥኩበት ሳልነሳ ማድረግ እችላለሁ። ማችሬ ከፊት በኩል አንድ መቅዘፊያ፣ እኔ ከኋላ ሌላ ይዣለሁ። ከወንዙ ዳር ስርሳ ጫማ እንደራቅን ማዕበሉ የሦስት መቶ ያርድ ያህል ቁልቁል ወሰደን። ወዲያውኑ ነፋስ ገፋና ወደ ወንዙ መካከል አደረሰን። የነፋስ ማስተካከያ ሸራዎቹን አንሳና ሁለቱም በሚገባ ጠብቆ መታሰራቸውን አረጋግጥ። ንፋስ ሞላቸውና ጀልባዋ ልክ እንደ ፈረስ ወደፊት ተፈተለከች። ወንዙ ድንገት በፀሐይ ብርሃን የተጥለቀለቀው ገምተነው ከነበረበት ጊዜ ዘግይቶ ነበር። የፈረንሳይን ጠረፍ በግምት አንድ ማይል ከሩብ በስተቀኛችን፣ የደችን ጠረፍ በግምት ግማሽ ማይል በስተግራችን በቀላሉ መለየት እንችላለን። እየተነሳ የሚወድቀው ነጭ አረፋ ከፊት ለፊታችን በጣም ግልጽ ሆኖ ይታየን ነበር። ይህ ክርስቶስ ያለ ስለ ሰዓቱ ተሳስተን ነበር እኮ አለ ክሎሲዮ። ልናስተካክለው እንችላለን ብለህ ታስባለህ? አላውቅም። ማዕበሉ እንዴት ከፍተኛ እንደሆነ ተመልከት። ሞገዱ ተመልሶ ነበር እንዴ? ሊሆን አይችልም። ቁልቁል የሚንሳፈፍ ነገር አያለው የምንወጣው አይደለም። ጊዜ የለንም፣ አለማቹሬ ዝምበልና የአቅጣጫ ማስተካከያ ሸራዎቹን አጥብቀ ያዝ። አንተም ክሎሲዮ እንደዚሁ ዝምበል። ድው ድው፣ ተኩስ ተከፈተብን። ተኩሱ ከየት እንደመጣ በሁለተኛው ዙር መመልከት ቻልኩ። ዘበኞቹ አልነበሩም። ተኩሱ የመጣው ከደች ጠረፍ በኩል ነበር። ዋናውን የነፋስ ሸራ ስሰቅለው በፍጥነት ነፋስ ሞላና በጣም በመወጠሩ የእጄን አንጓ ገንጥሎ ሊወስደው ተቃርቦ ነበር። ጀልባዋ አርባ አምስት ዲግሪ ካፍንጫዋ ቀና ብላ ተነሳች። በጣም ቀላል ስለነበር ነበር የቻልኩትን ያህል የነፋሱን ኃይል ለመቆጣጠር ሞከርኩ። ድው ድው አለና ከዚያ ጸጥ አለ። ወደ ፈረንሳይ ጠረፍ አቅራቢያ አዘን ብለን ኑሯል ተኩሱም ያቆመው ለዚሁ ኑሯል። ከቁጥጥራችን ውጭ በሆነ ፍጥነት ወደፊት ተገፋን። ሳይቆም ከፈረንሳይ ጠረፍ አካባቢ ከሚገኘው የባሕሩና የወንዙ መገናኛ አፍ ተደንቅረን አረፍ ነው። ሰዎች ወደዚያው አቅጣጫ ሲሯሯጡ አየን። ገመዱም በተቻለ መጠን በዝግታ ጎተትኩ። ዋናው የነፋስ ሸራ አሁን ከፊት ለፊቱ ቀጥ ብሏል። የነፋስ አቅጣጫ ማስተካከያ ሸራው በገዛ ራሱ ተስተካከለ። ባለ ሦስት ማዕዘን ሸራውም እንደዚያው። ጀልባዋ ሦስት አራተኛ ዙራ ተሽከረከረች። የነፋስ ሸራውን ዘረጋውና ከነፋሱ ቀድመን የሮጥን የወንዙንና የባሕሩን መጋጠም ያለቀቅን ክርስቶስ ተሳክቶልን ነበር። ከአስር ደቂቃ በኋላ የመጀመሪያው የባሕር ማዕበል ቢጋረጥብንም በቀላሉ በላዩ ላይ ተንሳፈን አለፍን። በወንዙም ላይ ሽው ስትል ትበር የነበረችው ጀልባችን አሁን በሞገዱ ላይ ብቅ ጥልቅ ትል ጀመረ። በከፍተኛዎቹ ማዕበሎች ላይ የምንንጠላጠለው ልክ ጢብ ጢብ እንደሚጫወት ልጅ በቅልጥፍና ነበር። ንዝረት የለም፣ የመሰበር ድምፅ አይሰማም። ብቻ ጀልባዋ በማዕበሉ ትነሳና እንደገና ገና ትወርዳለች አንድ ማዕበል ካለፈች በኋላ ባህሩን ስትመታ የምታሰማው ዘጭ የሚል ድምፅ ብቻ ነበር። ይኸው ይኸው ተሳካልን፣ አለ ክሎሲዮ። ሳምባዎቹ እስኪሰነጠቁ ድረስ በመጮህ በአስቸጋሪዎቹ ፈተናዎች ላይ የተጎናጸፍነውን ድል እንድናከብር ቸሩ ፈጣሪ ግሩም የፀሐይ ጮራ ፈነጠቀልን። ማዕበሎቹ ተመሳሳይ ንቅናቄያቸውን ቀጠሉ። የራቅን በሄድን መጠን የጀልባዋ መንጠር እየቀነሰ ሄደ። ውሃው በጣም ጭቃማ ነበር። ከፊት ለፊታችን በሰሜን በኩል ባህሩ ጠቁሯል፣ ዘጊቶም ወደ ሰማያዊነት ይለወጣል። ኮምፓስ መመልከት አላስፈለገኝም። ፀሐይዋ በቀኝ ትከሻዬ በኩል ነበረች። የነፋስ ሽራውን ዘርግቸው በከፊል ስለሞላ አሁን ጀልባዋ ቀና ማለቷን ቀንሳ በቀጥታ መስመር ከነፋሱ ፊት እየሮጠች ነበር። ታላቁ አስቸጋሪ ጉዞአችን በመካሄድ ላይ ይገኛል። ክሎሲዮ ቀናለና ተቀመጠ። የሚካሄደው ምን እንደነበር ማየት ፈልጓል። ጀርባውን በበርሚሉ ትይዩ አድርጎ ከእኔ ፊት ለፊት እንዲቀመጥ ማቹሬ የደገፈው አንድ ሲጃራ ጠቀለለና አቃጥሎ አቀበለኝ። ከዚያ ሶስታችንም አጨስ ናት። ዙሪያውን ረምቅዳ ለድላችን እንጠጣ፣ አለ ክሎሲዮ። ማቹሬ በሶስት የብረት ኩባያዎች ለቀቅ አድርጎ ቀዳና ለድላችን ለጤናችን ተባባል። ማቹሬ ከኔ በግራ በኩል ተቀምጦ ስለነበር ሁላችንም እንተያያለን። ፊቶቻቸው በደስታ በርተዋል። የኔም እንደዚያው መሆን አለበት። ወዴት ነው የምትጓዘው ካፒቴን? ሲል ክሎሲዮ ጠየቀኝ። እግዚአብሔር ፈቃዱ ቢሆን ወደ ኮሎምቢያ። እግዚአብሔር ሟች ነው እና ፈቃደኛ ይሆናል፣ አለ ክሎሲዮ። ፀሐይዋ በፍጥነት ወጣች፣ ልብሳችንም ጊዜ ሳይፈጅ ደረቀ። የሆስፒታል ፒዣማችንን ወደ አረቦች ዐይነት ጥምጣም ቀየር ናቸው። በሚረጥቡበት ወቅት ቀዝቃዛ ስለሚሆኑና ጭንቅላት ላይ ስለሚጣበቁ የፀሐዩን ሐሩር ይከላከሉልን ነበር። ባህሩ የሚያንጸባርቅ ሰማያዊ ማዕበሎቹም ሰፊና ረጅሙ ነው። ለጀልባ ጉዞ ይመቻሉ። ንፋሱ ኃይሉን እንደጨመረ ጨመረ ስለሆነ ከጠረፉ በከፍተኛ ፍጥነት ራቅን። ከአረንጓዴው ገመገም በራቅን መጠን ምስጢርነቱ እየጎላ ከአድማሱ ላይ ደበዘዘ። ዛሬ ይህንኑ ስመለከት ነበረ። አንድ ማዕበል ከተፍ ብሎ ኃላፊነቴን ያስገነዘበኝ። ትንሽ ሩዝ ልቀቅል ነው፣ አለ ማቹሬ። አንተ ብረት ድስቱን ስትይዝ እኔ ምድጃውን ይዝላሉ፣ አለ ክሎሲዮ። የነዳጁ ደንበጃን ማንም ሰው እንዲያጭስ እስከማይፈቀድበት ቦታ ተሰትሮ ነበር። ሩዙን በዘይት ሲቀቅለው ሽታው ግሩም ነበር። ከሁለት አሳ ሰርዲኖች ጋር አደባልቀን ትኩሱን በላ ነው። በዚያ ላይ ጥሩ ቡና ጨመርንበት። አንዳንድ ጉንጭረም አሉ ሁለቱም። አይሆንም አልኩ። በጣም ሙቀት ነበር። ክሎሲዮ ለእኔ ሲጃራ መጠቅለሉንና ማቃጠሉን ቀጠለ። ከፀሐዩ አቅጣጫ በግምት ከጠዋቱ አራት ሰዓት እንደሚሆን ገመትን። በባህር ላይ የቆየነው አምስት ሰዓት ብቻ ነበር። ከሥራችን ያለው ውሃ በጣም ጥልቅ መሆኑ ያስታውቃል። ማዕበሎቹ ለጥ ያሉ ስለነበሩ የምንሰነጣጥቃቸው ያለ አንድ ድምፅ ነበር። ደስ የሚል ቀን ሆነ። በቀን ኮምፓስ እንደማያስፈልገን ተገነዘብኩ። አልፎ አልፎ ግን ከኮምፓሱ መርፌ ጋር የፀሐይዋን አቅጣጫ እያዛመድኩ በዚያ ሁኔታ መራለው። ግን የፀሐይዋ ነጸብራቅ ዓይኔን ጎዳኝ። አንድ ጥቁር መነጽር ለማግኘት ባለመሞከር ያዘንኩ። ሰውዬ ከአንተ ጋር ሆስፒታል በመገናኘቴ እድለኛ ነኝ፣ አለ ክሎሲዮ ድንገት። አንተ ብቻ አይደለም፣ እኔም አንተን በማግኘቴ እድለኛ ነኝ ስለ ነዴጋ ፈርናንዴዝ አስታወስኩ እሺ ብያቸው ቢሆን ኑሮ እነርሱም በዚህ ጊዜ ከእኛ ጋር እዚሁ ይሆኑ ነበር እኔ ብቻ አይደለውም አለ ክሎሲዮ ማቹሬ ባይኖር ኑሮ በምትፈልገው ጊዜ አረቡን ወደ ክፍሉ ውስጥ ማምጣት ችግር ይሆንብ ነበር አዎ በእርግጥም ማቹሬ ጠቃሚ ነበርክ ጎበዝና ብልህ ልጅ ስለሆንክ ከእኛ ጋር በመምጣት ደስ ብሎኛል አመሰግናለሁ አለና ማቹሬ ካለኝ አቋምና ከእድሜ አንጻር ሁለታችሁን በእኔ ላይ እምነት ስለጣላችሁ ብኝ አመሰግናለሁ እስከ ወዲያኛው በዚሁ ለመጽናት እሞክራለሁ አለ ፍራንሷ ሴራም ከእኛ ጋር መሆን በቻለ ነበር ጋልጋኒም አልኩ ነገሮች በመለዋወጣቸው ይህ ሊሆን አልቻለም ፓፒዮ እየዋስ ቀና ሆኖ ጥሩ ጀልባ ቢሰጠን ኖሮ ከተሸሸግንበት ቦታ ሆነን ልንጠብቃቸው በቻል ነበር ለማምለጡ እየዋስ ሊረዳቸው በቻለና ሌላውን እኛ ማድረግ በቻል ነበር ሌላው ቢቀር አንተን ስለሚያውቁህ ያልሞከርከው አቅቶ መሆኑን ይገነዘቡታል። ጨዋታችንን ሳንለቅ ከሆስፒታል ከፍተኛ ጥበቃ ክፍል እንዴት ልገባ ቻልክ ማቹሪ? ሆስፒታሉ እንዴት እንደገባሁ እኔም አላወኩም። ወደ ዶክተሩ የሄድኩበት ምክንያት ጉሮሮዬ ስለቆሰለና በተጨማሪ አካባቢውን ለመቃኘት ነበር። ዶክተሩ ሲያየኝ ካርድ ሆስፒታል መግባት አለበት ይላል አለኝ። ለምን ዶክተር፣ ሆስፒታል ይግባ ማለት ምን ማለት ነው? ስልጠየቁት፣ ግድ የለም ወደ ሆስፒታል ሂድ ተባልኩ። በዚሁ የተነሳ ሆስፒታል ውስጥ ተቀመጥኩ። ውለት አድርጎልነበራ አለ። ክሎሲዮ፣ እንደዚህ ስትል ስሜቱን ገምተ ነው። ይህን ጊዜ ያ መልከ መልካምና የዋህ የሚመስለው ልጅ ለካስ እንደዚህ የዋዛ አልነበረም፣ አምልጦ ለመሄድ ወኔ ነበረው በማለት ራሱን በራሱ መውቀሱ አይቀርም። ብዙ የማይረቡ ወሬዎችን አወራን። ማን ያውቃል? ጅሎን እናገኘው ይሆናል። አሁንም ገና በጫካው ውስጥ ካልተሸሸገ በስተቀር በጣም ርቆ መሄድ አለበት አልኩ። በምለቅበት ወቅት የምገኝበትን አድራሻ አልገለጽኩም ስል ከትራሴ ስር አንዲት ማስታወሻ ያስቀምጫሉ። አለ ክሎሲዮ። ሁላችንም በሳቅ ፈነዳን። ለአምስት ቀናት ያለ ችግር ተጓዝን። ቀን ሲሆን አቅጣጫችንን በፀሐይ እናስተካክላለን፣ ሌሊት በኮምፓስ እንጠቀማለን። በስድስተኛው ቀን ፍንትው ያለች ፀሐይ ወጣችና ሰላምታ ቀረበችልን። ባሩም ድንገት በረደና በራሪ ዓሳዎች ባጠገባችን ይመላለሱ ጀመር። ደክሞይ ነበር። በዚያ ሌሊት በእንቅልፍ እንዳልወድቅ ለመጠባበቅ የጨው ውሃ በተነከረ ጨርቅ ማቹሬ ፊቴን ያረጥብልኝ ነበር፣ ግን ወዲያው እንቅልፍ ይጥለኛል። ከዚያም ክሎሲዮ አሁን ማዕበሉ ረጭ በማለቱ በእርግጥ መተኛት እንደምችል ነገረኝ። ባለ ሦስት ማዕዘኑን ሸራ ብቻ እንደ ተሰቀለ ትተን የነፋስ ሸራውንና የአቅጣጫ ማስተካከያ ሸራውን አውረድን። ከፀሐይ ለመከላከል ከበላይ ያለውን ሸራ ተከለልኩና ከጀልባዋ ስር ልክ እንደ ግንድ ተጋደምኩ። ማቹሬ ነቅንቆ ቀሰቀሰኝ። ገና ወደ ቀትር አካባቢ ነው፣ ግን የቀሰቀስኩ ነፋሱ በመነሳት ላይ ስለሆነ ነው። ከአድማሱም በኩል ከአድማሱም በኩል ማንኛውም ነገር እየጠቆረ በመምጣት ላይ ይገኛል አለኝ። ብድግ አልኩና መሪውን ጨበጥኩ። ብቸኛው ባለ ሶስት ማዕዘን ሸራ ለጥ ባለው ባህር በፍጥነት አስፈተለከን። ከበስተ ጀርባዬ በስተ ምስራቅ አቅጣጫ ሰማዩ ጠቁሮ ነበር የነፋሱ ኃይል እየጨመረ ሄደ ፍጥነት ለመጠበቅ ያህል ሁለቱ የነፋስ ማስተካከያዎች በቂ ናቸው የነፋስ ሸራውን በምሰሶው ዙሪያ ጠቀለልኩ አጥብቃችሁ ያዙ ሞገድ እየመጣ ነው ትላልቅ የዝናብ ነጠብጣቦች መውረድ ጀመሩ አንድ አስቀያሚ ቁልል ደመና ወደ እኛ አቅጣጫ ያስገመግም ነበር አስራ አምስት ደቂቃ ባልሞላ ጊዜ እኛ ዘንድ ደረሰ። ቁጠኛ ነፋስ ገፈተረን። አንዳች ልክፍት የያዛቸው ይመስል ማዕበሎቹም አረፋቸውን ይደፍቁ ጀመር። አንድም ነገር ማየት አልቻልንም። ዶፍ ይጥላል፣ ፀሐይዋም ተሰወረች። ማዕበሉ ጀልባዋን ሲመታት የሚቆጠቁጠው የውሃ አረፋ እየተፈናጠረ ፊቴን አኮማተረው። ነጎድጓዱን፣ መብረቁን፣ ዝናሙን፣ ማዕበሎቹንና በአካባቢያችን የሚወርደውን ነፋስ ተፈጥሮ ባላት ኃይል ሁሉንም ፈታ የለቀቀችብን ሞገድ ነበር። እውነተኛው አውሎ ንፋስ ነበር የተነሳው። ልክ አንድ ቁራጭ ሳር መስላ ጀልባዋ ከከፍተኛ ቦታ ጥልቅ ወደ ሆና አዘቅት ከጥልቀቱም የተነሳ ፍጹም ተመልሰን እንወጣለን ብዬ ወደማላስብበት ታሽቈለቁላለች። ያም ሁኖ ከሚያስገርመው ማሽቆልቆል ውስጥ በእያንዳንዱ አዲስ የማዕበል ጫፍ ተመልሰን ወደ ላይ እንጎናለን። መሪውን በሁለቱም እጆች የጨመደድኩና ሊሰብራት የተቃረበውን ትልቅ የማዕበል እብጠት መቋቋም መቻል አለብኝ በማለት በላዩ ላይ ሰንጥቄ ለማለፍ ጀልባዋን አዘጋጀዋት። ምናልባት በጣም በፍጥነት መሪውን በማዞር ይሆናል፣ ከፍተኛ መጠን ያለው ውሃ ጀልባዋ ውስጥ ገባና በውሃ ተጥለቀለቀች። ሰላሳ ኢንች ያህል ወደ ታች ሳንሰምጥ አንቀርም ትግስት ያለቀና ምን እንደማደርግ ሳላውቅ የሚቀጥለውንም ማዕበል በጎን በኩል ለማለፍ ራሴን ለጥፋት ጋበዝኩ። ያም ሆነና ጀልባዋ በጎኗ እንደ መተኛት ብላ ማዕበሉን ስታልፍ ገብቶ የነበረው ብዛት ያለው ውሃ ፈሰሰ። ጎበዝ አለና ክሎሲዮ በትክክል ገመዶቹን ማዘዝ አውቀበታል። ፓፒዮ ጀልባዋን ባዶ ለማድረግ በአቋራጭ ዘዴ ተጠቀምክ አለ። አትጠራጠር ብየመለስኩለት ግን በእኔ ልምድ ማጣት የተነሳ ልንሰምጥ ተቃርበን እንደነበር ተረድቶ ይሆን የሚል ሐሳብ ጫረብኝ። ከማዕበሎቹ ጋር መታገሌን ወይም አቅጣጫ ማስተካከሌን ለማቆም ወሰንኩ። ጀልባዋ በተቻለ መጠን ረጋ እንድትል በማድረጉ ላይ አተኮርኩ። ማዕበሎቹን ወደ ጎን በማሳለፍ ቁልቁል እየወረደች ወደ ላይ እንድትወጣ አደረግኳት። ከአንድ ጠቃሚ ግኝት መድረሴንና አደጋውም ከመቶ ዘጠና እጅ መቃለሉን ወዲያው ተገነዘብኩ። ምንም እንኳ ነፋሱ እንደ ቀጠለ ቢሆንም ዝናሙ ስላቆመ አሁን ወደ ፊትና ወደ ኋላ በግልጽ ለማየት ችያለው። ከኋላችን ፈካ ብሎ ከፊታችን ደግሞ የጠቆረ ሁለት ፍጹም ተቃራኒ የሆኑ የአየር ጠባይ መካከል ነበር ያለ ነው። በአስራ አንድ ሰዓት ሁሉም ነገር አለፈ። ማዕበሉም በረደ። ነፋሱም እንደ ተለመደው ረጋ ፀሐይዋም እንደገና ወጣች። ሸራውን ሰቀልኩና በዕድላችን በጣም እየተደሰትን እንደገና ጉዞ ጀመርን። ጀልባ ውስጥ ቀርቶ የነበረውን ውኃ በብረት ድስታችን እየቀዳን አፈሰስ ነው። ብርድ ልብሶቻችንም ምሰሶው ላይ ሰቀልንና ንፋሱ ወዲያውኑ አደረቃቸው። ከዚያም የሩዝና የዱቄት ምሳ በዘይት አዘጋጀን በወፍራም ቡናና በአንዳንድ ደናጉን ጭረ ማሳረግን። ፀሐይዋ ለመጥለቅ ተቃርባ በሰማያዊው ባህር ላይ እሳት የመሰለ ብርሃኗን ረጨችበት። በጣም ያምር ነበር። የቀይ ቡናማው ሰማይ፣ በከፊል ወደ ባህሩ ጠልቃ በትልቁ ቢጫ ምላሷ ሰማዩን የምትልስ የምትመስለው ፀሐይ፣ መጠነኛዎቹ ነጫጭ ደመናዎችና ራሱ ባህሩ ውብ ትርኢቶች ነበሩ። ማዕበሎቹ ከስር በኩል ሰማያዊ ቢሆኑም እንደሚያርፉባቸው የፀሐይ ጨረሮች አረፋዎቻቸው አረንጓዴና ቀይ ሐምራዊ ወይም ቢጫ ይሆናሉ። አንድ የማይናቅ ሰላም ተሰማኝ። ከዚህም ሰላም ጋር በራስ መተማመን አደረብኝ። ሁኔታዎችን በሚገባ ለመቆጣጠር ቻልኩ። የአጭሩ ጊዜ ሞገድ ብዙ አስተምሮኛል። ኃይለኛ ባህር ውስጥ እንዴት መገለባበጥ እንደሚቻል በገዛ ራሴው ለምጃለው። ሌሊቱንም በጸጋ እንኳን ደህና መጣ ለማለች ታዲያስ፣ ክሎሲዮ ከጀልባው ውሃ ያፈሰስኩበትን ዘዴ ወደድከው ጓደኛዬ። ይህም ባታደርግና ጎናችንን አንድ አዲስ ማዕበል ቢመታን ኖሮ አልቆንል ነበር አልቆልን ነበር። ሻምፒዮን ነህ። ይህን የተማርከው ባህር ኃይል ውስጥ ነበር? አለማችሬ። አዎ ሌላው ቢቀር ለአንዳንድ ነገሮች ባህር ኃይል ጥሩ ነው አልኩት። መስመራችንን አሳስተን ርቀን መሆን አለብን። በዚያ ነፋስና እነዚያ ማዕበሎች ውስጥ ከአራት ሰዓት ቆይታ በኋላ ይህ ቢፈጸም የሚያስደንቅ ነገር አይሆንም። ወደ ሰሜን ምዕራብ ለመሄድ መሪውን ማስተካከል ነበረብኝ። ለመሰነባበቻ ያህል ፀሐይዋ ሐምራዊ ጨረሯን ለመጨረሻ ጊዜ ፈንጥቃ ስትጠልቅ ጨለማ አወረረን። ያለምንም ችግር ሌላ ተጨማሪ ስድስት ቀኖች ተጓዝን በአንዳንድ አነስተኛ የነፋስ ግፊትና ዝናም ከሦስት ሰዓት ላልበለጠ ጊዜ ከመጎብኘታችን በስተቀር ከመጀመሪያው ሞገድ ደረጃ የሚመጣጠን ፈተና ፈጽሞ አላጋጠመንም። አሁን ከጠዋቱ አራት ሰዓት ነበር። አንድም የነፋስ ሽውታ የለም። ባህሩ መስታወት መስሏል። አራት ሰዓት ያልተኛው በመነቃበት ጊዜ ፊቴ እየተለበለበ ነበር። ከከንፈሮቼና ካፍንጫዬ ቆዳዬ ተነሥቶአል። የቀኝ እጀም ተገሽልጧል። የማቹሬና የክሎሲዮም እንደዚሁ ሁኖ ነበር። ፊቶቻችንንና እጆቻችንን በቀን ሁለት ጊዜ ዘይት እንቀባቸዋለን፣ ግን ይበቂ አልሆነም። የምድር ወገብ ፀሐይ ወዲያውኑ ታደርቀዋለች። ከፀሐይ አቅጣጫ እንደ ተረዳሁት አሁን ከሰዓት በኋላ ስምንት ሰዓት ነበር። ምግብ ቢጤ ቀማመስኩና ከዚያም ባህሩ ረጋ ባለበት ወቅት ጥላ እንዲሆን በማለት የነፋስ ሸራውን አስተካከልን። ማቹሬ ሳህኖቹን ያጥብበት ከነበረው አካባቢ አሳዎች ተሰበሰቡ። ገጀራችንን አነሳውና ትንሽ የሩዝ ፍሬዎች እንዲበትንላቸው ለማቹሬ ነገርኩት። ሩዙ በሞገድ ወቅት ረጥቦ ስለነበር በቆልት መሆን ጀምሯል። ሩዙ በተበተነበት አካባቢ አሳዎች ተሰበሰቡና ከእነርሱ አንደኛው ጭንቅላቱን ከውሃው በላይ ሲያወጣ ደና አድርጌ በገጀራው ቀላውት። ወዲያውኑ ሆዱን በአየር ላይ ገለበጠ። ያ አሳ ሀያ አምስት ፓውንድ መመዘን አለበት። በጨዋሃ አጥበን ቀቀልንና ከታፒዮካ ዱቄት ጋር በዚያኑ ምሽት በላ ነው። አሁን በባህር ላይ አስራ አንድ ቀን ሆኖን ነበር። በጠቅላላው በዚህ ጊዜ ውስጥ አንድ ጀልባ ብቻ ከአድማሱ በጣም ራቅ ብሎ አይተናል። የትኛው ቦታ እንሆን እያልኩ ራሴን መጠየቅ ጀመርኩ። በዓለም አቀፍ ባህሮች ላይ መሆናችን ግልጽ ነበር፣ ግን ከትሪኒዳድ ወይም ከሌሎቹ የእንግሊዝ ደሴቶች ጋር ያለን መቀራረብ የቱን ያህል ይሆን? ያንንስ፣ የሰይጣን ጆሮ አይስማው፣ በቀጥታ ከፊት ለፊታችን እያደር እያደገ የሚሄድ አንድ ጥቁር ነጥብ ነበር። ትልቅ መርከብ ይሁን ወይስ አነስተኛ ጀልባ? ጀልባ ነበር ግን የሚመጣው ወደ እኛ አቅጣጫ አልነበረም። ከእኛ መስመር ባሻገር ሲንቀሳቀስ አሁን ግልጽ ኖ ማይቻል ሁኖም እየቀረበ መጣ፣ ግን በማዕዘን በኩል ነበር የጉዞ መስመሩ ሊያቀርበው አይችልም። ነፋስ ካለመኖሩና የነፋስ ሸራዎቹም ስለተመለሱ የሚያይን አይመስልም። ከዚያ ድንገት አንድ የጥሩምባ ድምፅ ተንባረቀና ሌሎች ሶስት ደግሞ ተከታተሉ። ጀልባው መስመሩን አሳብሮ በቀጥታ ወደ እኛ ገሰገሰ። እስካልተጋጨን ድረስ አለ ክሎሲዮ፣ አደጋ አይኖርም። ባህሩ እንደ መስታወት የለሰለሰ ነው። አንድ ነዳጅ ጫኝ መርከብ ነበር። እየቀረበ ሲመጣ በመተላለፊያው ላይ የተሰበሰቡትን ሰዎች ማየት ቻልን። በዚህች የወፍ ጎጆአቸው ውስጥ ነው እነዚህ ሶስት እብዶች በውቅያኖስ መካከል ምን እያደረጉ ይሆን ብለው መገረም አለባቸው። በጥንቃቄ እየቀረቡን ሲመጡ የመርከቡን መኮንኖች፣ አንዳንድ የመርከቡን ሠራተኞች፣ ዝጉርጉር ቀሚስ የለበሱ ሴቶችንና ባለቀለም ሸሚዝ የለበሱ ወንዶችን ወደ መተላለፊያው ሲሰባሰቡ ለማየት ቻልን። በግልጽ እንደሚታየው መንገደኞች ናቸው። በዘይት ጫኝ መርከብ ላይ መንገደኞች ማየት ያልተለመደ ነገር ይመስላል። አሁን መርከቡ በጣም ቀርቦ ስለ ነበር ካፒቴኑ በእንግሊዝኛ ቋንቋ ተጣራ። ከወዴት ናችሁ? ፈረንሳይ ጊያና። ፈረንሳይኛ ትናገራላችሁ? አለች አንዲት ሴት። አሁ መቤቴ ምን እያደረጋችሁ ነው? እግዚአብሔር ይወቅ። ሴትየዋ ከካፒቴኑ ጋር ተነጋገረችና እንደዚህ ያለች። ካፒቴኑ ወደ መርከቡ መታችሁ እንድትሳፈሩ ይጋብዛችኋል። ጀልባችሁንም ወደ ወለሉ ላይ ስዋ ያወጣላችኋል። እናመሰግናለን ብለች ንገሪው፣ ግን በጣም ተመችቶናል፣ እርዳታ አትፈልጉም። ያመለጥን እስረኞች ስለሆን በእናንተ አቅጣጫ አንሄድም። ወዴት ነው የምትሄዱት? ማርቲኒክና ከዚያ ባሻገር የት እንዳለን አላወቅ ነው። ወደ አንቲ ደሴቶች የሚወስደን የትኛው አቅጣጫ እንደሆነ ልትነግሩን ትችላላችሁ? የእንግሊዝኛ የባህር መስመር ካርታ ማንበብ ትችላለህ? አዎ። ከትንሽ ጊዜ በኋላ አንድ የእንግሊዝኛ ካርታ፣ አንድ ካርቶን ሲጃራ፣ ዳቦና አንድ የበግ አሮስቶ ሰደዱልን። ካርታውን ተመልከተው። ካርታውን ተመለከትኩና ከዚያም ወደ እንግሊዝ አንቲስ ለመጓዝ ወደ ምዕራብ አቅጣጫ አንድ ሩብ መዞር ይኖርብኛል። ልክ ነው? አልኩ። አዎ። ምን ያህል ማይል ይሆናል? በሁለት ቀን ውስጥ መድረስ ትችላለህ፣ አለ ካፒቴኑ። ለማንኛውም እናመሰግናለን፣ ደናውኑ ስለ ባህር ተጓዥነት ወንያችሁ፣ ካፒቴኑ እንኳን ደስ አላችሁ ይላችኋል። በድጋሜ እናመሰግናችኋለን፣ ደናውኑ። ከዚያም መርከቡ ሊታከከን ተቃርቦ በዝግታለፈን አለፈን እንዳይገለብጠን በማለት የቻልኩትን ያለ መራቅ ጠመዘዝኩ። ልክ በዚያ ወቅት አንድ መርከበኛ ከወለሉ ላይ ሆኖ መለዮውን ሲወረውራት በቀጥታ በጀልባዋ መካከል ወደቀች። ከሁለት ቀን በኋላ ትሪኒዳድ ስንደርስ ይቺን በወርቅ የተጠለፈችና መልቅ ያላት መለዮ ደፍቼ ነበር። ፓፒዮ፣ ደራሲ ሄንሪ ሻሪዬ፣ ትርጉም